ይህን አሳፋሪ ነገር ለብዙዎች እንዲረስ ሲያርጉት ክርስቲያኖች ከሙስሊሞች እንዲጣሉ አድርገዋል። ይህ ብቻ አደለም፣ የቦምብ ጥቃት ጭምር ነበረ። የሚያሳፍረው ነገር እንደ አርሲ አይነቶቹ ምእመናን እኛ መከራ መጣብን ብለን አለ የለም ስንል በእኛ መካከል ስለ እምነታቸው የሚሞቱ ሰዎችን አሳየን ዛሬ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራችሁ የ16 ሚዲያ ተከታታዮች እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዘያልኩኝ ዛሬም በአዲስ ቪዲዮ እና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጥተው ዛሬ ቀደም ብለን የምናየው ቪዲዮ በአሩሲ ሀገረ ስብከት ላይ አሁንም የሚመናን እየተጨፈጨፉ ይገኛሉ ማለት ነው። እንዲሁም ደግሞ የቦምብ ጥቃት ደርሷል ማለት ነው። ቪዲዮን አብረን የምናየው ይሆናል። እንዲሁም ደግሞ የሃይማኖት ተቋማትም ያወጡት መግለጫ ላይ ወንድማችን ሀሳብ የሰጠ ይገኛል ማለት ነው። ቪዲዮን አብረን የምናየው ሀድያና ስልጤ ሀገረ ስብከት ስራ አስኪያጆች እራቆስ የሚመሩት ልኡካን ወደ ወለይታ ሆስፒታል አቀንቶ ሚመናን አጽናንተዋል ማለት ነው። አሩሲ ላይ በጣም ከፍተኛ ጉዳት ለደረሳቸው ለእህቶቻችን እና ለወንድሞቻችን ጸሎት አድርጎ እንዲሁም ደግሞ አባቶች በቡራኬ ባርኮ መጥተዋል ማለት ነው። ቪዲዮን አብረን የምናየው ይሆናል። በዛውም አያይዘን ደግሞ በአዋሳ ላይ ምን ተፈጠረ እስከሚባል ወንድሞቻችን እና እህቶቻችን ታሪክ ሊሰሩ ቲክቶከሮች ሄደዋል ማለት ነው። ከዚህ በፊትም ወላይታ ሶዶ ላይ እንዲሁም ደግሞ ጎንደር ላይ ብዙ አድባራትና ገዳማትን እየዞሩ የሚያሰሩ ወንድሞቻችን ናቸው እና ሊደተቃል እንዲሁም ደግሞ ያያዘ ልደታ ብዙ ወንድሞቻችን እና እህቶቻችን ወደ በዛሬው ዕለት ወደ ሐዋሳ አቅንቷል ማለት ነው። የእነሱንም ቪዲዮ ምና ይሆናል ዮኒ ማኛም እንዲህ ስል ተናግሯል። አቤል አቡና በእኔ ላይ ቪዲዮ ካልሰራ ዛሬውኑ ኦርቶዶክስ ሆናለሁ ስል ተናግሯል ማለት ነው። ሶሻል ሚዲያውን አነጋጋሪ ከሆነ ቪዲዮዎች ማሉን እናንተ ይጀላችሁ መጥተውት በቪዲዮ እንደምትማሩና አዳዲስ መረጃዎች እንደምታገኙ ስለማትጠራጠሩ ላይክ በማድረግ ጀምሩ። እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። ሰላም ጤና ይስጥልኝ። ይሄን አሳፋሪ ነገር ለጉዞች እንዲደርስ ሲያርጉት በሆንቆሎ ዋቢ ወረዳ ስምንት ኪሎ ሜትር ገባ ብላ በርቂቱ የምትባል ቀበሌ ያለች ትናንትና የተከሰተ ነገር ነው። ዛሬ ማታም ተከስቷል። ይሄ ነገር እዛ አካባቢ ላይ ክርስቲያኖች በብዛት የሚኖሩበት ሰፈር ነው። ነገር ግን ይህን ነገር የሃይማኖት ተቋማት ጉባኤ እንደምታስታውሱት ክርስቲያኖች አልሞቱም፣ እኩል ነው የሞቱት ከሙስሊሞችም ከሌላ ቤተ እምነትም አለ ብለው አድበስብሶት እንዳለፈ የምናስታውሰው ነገር ነው። ታዲያ ያንን ነገር ለማረጋገጥና ተጨማሪ ችግር እንዲፈጠር በማድረግ በዚሁ ቀበሌ ላይ በበርቀቱ ቀበሌ ላይ የመንግስት አካላት ትናንትና ምሽት ላይ የመንግስት አካላት የኦሮሚያ ፖሊሶች ማለት ነው። ስልሳ ኩንታል የሚሆን ወይ ደግሞ ስድስት ክምር የሆነውን ጤፋቸውና ስንዴያቸውን አቃጥለውባቸው ሄደዋል። ይሄ የመንግስት አካላታቸው እንደዚህ ያደረጉት ያሉት ፖሊሶቹ ክርስቲያንና ሙስሊም ተጣልቶላቸው አልበርድላቸው ሲላቸው እንደፈለጉት ውጤት አላመጣላቸው ሲላቸው ተመልሰው ድጋሚ ትናንትና ምሽት ላይ ፖሊሶች የክርስቲያኖችን ማሳ ላይ ገብተው ስድስት ክምር ወይ ደግሞ ስልሳ ኩንታል የሆኑ ሰብላቸውን አቃጥለውባቸው ነው የሄዱት። ይሄ የሚያስፈልገው ምንድን ነው? ክርስቲያኑ ከሙስሊሙ እንዲጣላ መንግስት የሚሆን የሃይማኖት ተቋማት ጉባኤ እየፈለገው እንደሆነ በጣም ትልቅ ማሳያ ነው። ክርስቲያኖች በበዙበት ቦታ ላይ አሁን ሌላ ጠብ እያስነሱ ያሉት፣ ሌላ ቦታ ላይ ደግሞ ኦርቶዶክስ እንዲጨፈጨፉ እያደረጉ ነው ያሉት። ይሄ የሚያሳየው ምንድን ነው? ክርስቲያኖች ባነሱበት ቦታ ላይ ሙስሊሞች እየጨፈጨፏቸው እንደሆነ ሁሉ እዚህ ጋር ደግሞ ክርስቲያኖች በዙ ቦታ ላይ ሙስሊሞች እየተጨፈጨፈውን ለማለት ለማስባል የራሱን ድራማ እየሰራ ይገኛል። በጣም አስነዋሪ ነገር እየተደረገ ያለው በጣም ለብዙዎች ሼር ብታደርጉት ደስ የሚል ቪዲዮ ነው። እነሱ ሰማዕታት ሆነዋል፣ ገዳዮቹ ግን ውሾች ሆነዋል። ካህናት መታረድ የምዕመናን መገደል፣ በዓለማችን፣ በሀገራችን የአብያተ ክርስቲያናት መንደድ ስንሰማ ወደ እግዚአብሔር እንጮኋለን። ምን አረግንህ እግዚአብሔር፣ ምን በደልን እንላለን። እስራኤል በእውነትም ስለ በደሉ ነው። እኛም ስለበደላችን በደላችን ነው ቅጣቱ እየደረሰብን ያለው ቤተ መቅደሱ ተቃጥሎ ምኩራቦቻቸው ነደው የመገናኛው ድንኳን ፈርሶ ታቦተጽዮን ተማርካ ህዝቡ ተግዞ በፈተና ውስጥ በመከራ ውስጥ ሆነው እግዚአብሔር ምን አረግንህ አይደለም ይሉት። እነ ዳንኤል ተመስገን፣ ፈተናው ለመልካም ነው፣ ለበጎ ነው ይሉ ነበር። ለአናብስትም እንዲጣሉ በወጣትነት ዘመናቸው እንዲገደሉ ሲፈረድባቸው ለበጎ ነው። ፈተናውን ሁሉ ለበጎ ያደርግልን እግዚአብሔር ከሁላችን ጋር ይሁን። በዛሬ ዕለት በብፁዕ አቡነ ህርያቁስ የሚመራው የሃዲያ ስልጤ ሀገረ ስብከት ልኡካን ቡድን በአርሲና አካባቢው የተጎዱ ወገኖችን በማጽናናት እንዲሁም የገንዘብ ድጋፍ ማድረጋቸው ነው የተሰማው። ሰሞኑን ለተከታታይ ቀናት በኦርቶዶክሳውያን ላይ የደረሰው ግፍና በደልን በማስመልከት የተለያዩ ምዕመናን ሐዘንና ቁጣቸውን ሲገልጹ እንደነበር የሚታወቅ ሲሆን በዛሬው ዕለት ኢህአዲያና ስልጤ አካባቢው ሀገረ ስብከት ሊቀጳጳስ ብፁዕ አቡነ ሪያቆስ መመሪያ ሰጪነትም በአካባቢው ጉዳት የደረሰባቸው ምዕመናንን በማጽናናት ለህፃናቱ የሚሆን የገንዘብ ድጋፍ ስለመደረጉ ነው የተሰማው። ከዚህ ጋርም ተያይዞ በአካባቢው ያለው ሁኔታን እጅግ በጣም አስፈሪና አስጊ በመሆኑ ሁላችንም ኦርቶዶክሳውያን በአርሲና አካባቢ ላሉ ወገኖቻችን በጸሎትና በመንፈሳዊ ልቦና አብረናቸው ልንሆን ይገባል እንላለን። መልካም ቀን። እስቲ የሃይማኖት ተቋማት ጉባኤ ያደረገውን ፌክ ሪፖርት፣ ፌክ አሰራር ኢትዮ ፎረም ስለዘገቡት ላሰማችሁ። የሃይማኖት ተቋማት ጉባኤን ሪፖርት አራር ሳመርዳሳ ና የጠቅላይ ሚኒስትር ዐብይ አህመድ የቅርብ ሰው የሆኑት ቀሲስ ታጋይ ማስቀየራቸው ተሰማም። አጣሪ ኮሚቴ የተባሉት ሰዎችም ጥቃቱ ወደ ተፈጸመበት ቦታ እንዳልሄዱ ታውቋል። የኦሮሚያ ሃይማኖት ተቋማት ጉባኤ በጉዳዩ ላይ አልገባበትም ብሎ ራሱን አግልሏል። የሃይማኖትና የብሔር ግጭትን መቀስቀስና ጦርነቶችን መክፈት የስልጣን መቆያ መሳሪያዎቹ አድርጓቸው ዘልቋል የሚባልለት የበልጽግናው አገዛዝ ሰሞኑን በአርሲ የተፈጸሙ ግድያዎችን በማስመልከትም ይህንኑ የሚያጠናክር እርምጃ ስለመውሰዱ ተነግሯል። ጠቅላይ ሚኒስትሩ የሀገሬ ልጅ ነው በሚሏቸውና በቤተ መንግስቱ ጥበቃ እንደሚደረግላቸው በሚነገርላቸው ኢቫንጀሊካል ቄስ በሆኑት ቀሲስ ታጋይ ታደ ቀሲስታ ጋ የኢቫንጀሊካን ቄስ ናቸው። እኔ እኮ ኦርቶዶክስ መስለው የነበር እንደው መስቀል ይዘው ምን ይዘው ምን ይዘው ስለካስ ለካስ የኢቫንጀሊካ አላቸው። አሁን ፕሮቴስታንቱን የኢቫንጀሊካኑን ቄስን ነው ማለት ነው ለኦርቶዶክስ እንዲያግዝ ስንጭ የነበረ እንቀጥለረ መረው የሃይማኖት ተቋማት ጉባኤም ዘጠኝ አባላት ያሉትን አጣሪ ኮሚቴ ማቋቋሙን መግለጹም አይዘነጋም። ይህ ኮሚቴ ጥቃት ወደ ደረሰባቸው የኦሮሚያ ክልል አካባቢዎች እንዲላክ ከመደረጉ አስቀድሞ የመንግስት ተወካዮች የመለመሏቸውና ስለ ጥቃቱ የሚናገሩት ነገር አስቀድሞ የተሰጣቸው ሰዎች ጠበቁን የሚሉ አንድ የኮሚቴው አባል የኦርቶዶክስ ክርስቲያኖች በመደዳ ወደ ተገደሉበት አካባቢ እንዳንሄድ ተደርገን፣ በሲርካ ወረዳ ላይ ብቻ በአንድ ቤተ ክርስቲያን ግቢ ውስጥ ካድዎች ያመጡ የሚያመጡልንን ሰዎች አነጋግረናል ይላሉ። በካድሬዎቹ ተመልምለው የመጡት ሰዎችን ቢሆኑ ጥቃቱ ያደረሰውን አካል ስሙን ከመግለጽ ይልቅ በደፈናው ታጣቂዎች ናቸው እያሉ ይናገሩ ነበር ሲሉ የሚገልጹት እኒሁ የኮሚቴው አባል በተናጥል ሲጠየቁ፣ ግን የመንግስት ኃይሎች የላኳቸው አካላት እንደሆኑ ለመናገር ድፍረቱ ነበራቸው ይላሉ። የወረዳ ቤተክህነት ኃላፊዎች የተናገሩትን በተመሳሳይ ጥቃቱን ያደረሰው አካል መንግስታዊ ታጣቂ እንጂ ሸማቂ አለመሆኑን የሚጠቁም ነው። እንዲያም ሆኖ ይህንን በሪፖርታችን ሰዎች ላይ ሳናካትተው በጥቅሉ ጥቃቱ የተፈጸመው በታጣቂዎች ነው በማለት መግለጫ እንዲሰጥ አደረግን፣ ይላሉ የኮሚቴው አባል። ይሁን እንጂ ይህንን ሪፖርት አዘጋጅተን ስንጨርስ የሃይማኖት ተቋማት ጉባኤ ኃላፊው ቀሲስ ታጋይ ታደለም ከቤተመንግስት ወደኛው መጥተው የመንግስት አቅጣጫ ጥቃቱን የፈጸመው ሸኔ እንዲባል ነው፣ ሸኔ ብላችሁ በሪፖርታችሁ ላይ ጻፉ፣ የሟቾችን ቁጥር እንዳትጠቅሱ አሉን፣ ሲሉም ያክላሉ። የረባ ተቃውሞና ለየት ያለ አስተያየት ያልገጠማቸው ቀሲስ ታጋይም ያዘዙ እንደገለጹት እንደተፈጸመላቸው ካረጋገጡ በኋላ ላለቆቻቸው ይህንኑ ሪፖርት ማድረጋቸውን እናውቃለን። ይሁን እንጂ ከመንግስት የሚመጣው ትእዛዝ በዚህ አላበቃም ሲሉ ቀጥሎ ኮሚቴው ያጋጠመውን ይናገራሉ። የአጣሪ ኮሚቴው የቀሲስ ታጋይን መመሪያ ተከትሎ ጥቃቱን የፈጸመው ሸኔ ነው ብሎ እንደገና ለሁለተኛ ጊዜ ባሰናዳው ሪፖርቱ ላይ እየተመካከረ ያለ የኦሮሚያ ክልል ጸጥታና አስተዳደር ቢሮ ኃላፊው አራርሳ መርዳሳ የሰላም ሚኒስትሩ መሐመድ እድሪስን አስከትለው ወደ ቢሮችን መጡ ሲሉ ይናገራሉ። ጥቃቱን ያደረሰው ሸኔ ብቻ ሳይሆን ፋኖም ነው ብላቸው ጻፉበት ሲሉም አዘዙን። የታዘዝነውንም ፈጸምን ሲሉም እንዲሁ የኮሚቴው አባል አብራርተዋል። አራርሳ መርዳሳ በአርሲ የተፈጸመውን ይህንኑ ግድያም መንግስት እንዳደረገው በማስመሰል የሚዲያ ዘመቻ ከፍተውብናል በማለትም የሀገረ ስብከቱን ኃላፊ አቡነ ያሬድን ወንጅለዋቸዋል የሚሉት ምንጮቹ እርሳቸውን ከኃላፊነት ለማስነሳትም ከቤተ ክርስቲያኗ ጋር እየተነጋገሩ ስለመሆናቸው ተናግረዋል ተብሏል። ብሏል። ጥቃቱ የተፈጸመው በአራት ወረዳዎች ላይ ቢሆንም እንድንሄድ የተፈቀደልን በሸርካ ወረዳ ብቻ ነው። በመካከላችንም አለመግባባት ነበርም። የኦሮሚያ ሃይማኖት ተቋማት ጉባኤም በዚህ ነገር ውስጥ አልገባበትም ብሎ ገና ከመጀመሪያው ራሱን አገልሎ ነበር ሲሉም ነግረውናል። ጠቅላይ ቤተ ክህነት ባርሲ የተፈጸመውን ይህንኑ ጭፍጨፋ በማስመልከት የሚደርሱት መረጃዎች እንደቀጠሉም ናቸው ተብሏል። እንደሰማችሁት ጌሙ በወርታዋ ላይ መሄድ ማይጠበቅባቸው የፈለጉትን ነገር መጽሐፍ ከዛ ኋላ መዘገብ ከዛ ኋላ እንደዚህ ዓይነት ነገር ሁለቱም ሚዲያዎች እስካሁን አልዘገቡትም። ሚኬም እስካሁን አልዘገቡም። እንደው እግዚአብሔር ይመስገን ይህን ፈጥኖ ከኢቲቪ ቀድሞ አለመዘገቡ፣ እንደው እግዚአብሔር ይስጥል እንደው ህሊናቸው ይዟቸው መሰለኝ፣ እውነታውን ስለሚያውቁት ህሊናቸው እንደው ዜናውን እንኳን ባይሰሩት ይህን የተናወው የተሰራው ዜና ዜና አለመዘገባቸው እግዚአብሔር ይስጥል። ይህን ሊያስመሰግናቸው ይገባል። እንደው በትንሹም ቢሆን ሲሆን ሲሆን የተገደሉት ኦርቶዶክሳን ብላችሁ ተቃራኒ ሀሳብ ፖስት ማድረግ ነበረባቸው፣ ማውጣት ነበረባቸው። የሃይማኖት ተቋማት ጉባኤ ያወጣውን መግለጫ እንቃወማለን ማለት ነበረባቸው። እሱ እንኳን ባታደርጉ፣ በመንግስት ስለምትያያዙ እሱ እንኳን ባታደርጉ፣ እንደው የሃይማኖት ተቋማት መረጃን ባለማውጣታቸው በእነት ልትመሰገዱ ይገባል። እኔ እስካየኋቸው ድረስ ከአሁን ድረስ አላወጡም ማለት ነው። ግን ጨዋታው ግን እየተገረዳችሁ ነው ብዬ አስባለሁ። ጨዋታውን እየገባችሁ ብዬ አስባለሁ። በሃይማኖት ሰበብ ሰዎችን እየገደሉ የራሳቸውን ጥቅም ማስከበር ስለ የፈልጉ ነው እንሄድ እንደ አርሲ አይነቶቹ ምእመናን እኛ መከራ መጣብን ብለን አለ የለም ስንል በእኛ መካከል ስለ እምነታቸው የሚሞቱ ሰዎችን አሳይን። አየ መከራ የሚያሳቅቅ ነገር አይደለም እያለን እኮ ነው። አንተ ያየሃት እቺ ጥቂቷ ነገ ለሚመጣው የበለጠ ነገር እንድትለማመድ እያደረግኩህ ነው እያለ እኮ ነው እግዚአብሔር። ግን ማናችንም መከራ መታገስ አንችልም፣ አንፈልግም ብም ጭምር እግዚአብሔር ይህን ድክመታችንን እያወቀ እኮ ነው በጥቂቱ የሚፈትነን። ታውቃላችሁ እኛና እዛ የሞቱትና በሰማዕትነት ያረፉትን ወንድምህቶቻችንን የሚለየን ምን እንደሆነ ታውቃላችሁ? ቦታ ብቻ እኮ አይደለም እምነትም ጭምር ነው። እኛ እግዚአብሔርን እንደነሱ እናም ነው ይሆን? የመጨረሻዋ ሰዓት ላይ እኔም አሞትለታለሁ ያልከው እዚህ ተቀምጠህ ያ መከራ እዚህ ቢመጣ ትሞትለት ይሆን? እንሞትለት ይሆን? ደርቡሾች መጥተው ሀገር ባጠፉበት ዘመን ነው ይባላል አንድ ሰውዬ መጥቶ ጠዋት ላይ ማለዳ ሲነሳ ቤተ ጉባኤውና ተማሪው ያለው በሙሉ ከነመምሩ ደም በደም ሆኖ ርሶ ሞቷል። አዳራሹ በሙሉ በደቀ መዛሙርቱና በመምህራኑ ደም ተጥለቅልቋል። ሰማዕታት ሆነው ደርቡሾች ገድለዋቸው ሄደዋል። ሃይማኖታችንን አንለውጥም ብለው እየሰማችሁ ነው። ይሄ ሰውዬ ይህንን ሲያይ እንዴ፣ እኔስ ማን አነሻልና አብሯቸው ተከትሎ ሄደ። ማንም ፍለጋ ደርቡሽ እንዲገሉት ሄደ። አብሮ አገኛቸው። ከሩቅ እኔን ትታችሁኝ ሄዳችኋል። እኔን ገደሉኛል። አሁን ይህን ስትሰሙት ጥሩ ይመስላል። እነሱስ የዋዛ መሰሏቸው? አሃ ባንዴ አንገትህን ቆርጠን እንደነሱ እንድትሆን አሉት። አዎ ሰማዕት መሆን እፈልጋለሁ ሲል እና መሆን የምትፈልግ ከሆነ እናሳየ። በየጥቂቱ እያስገቡ አንዴ ጣቱን፣ አንዴ ጥፍሩን፣ አንዴ እግሩን፣ አንዴ ቆዳውን እየላጡ ሲያስቀምጡት ይብቃኝ ብሎ ካድ። እየሰማ ነው ከሩቅ ሆነ። እኔ ቢመጣማ ሞትላታለሁ ያልከው ምን ያክል ብትተማመን ነው? መጽሐፍ እኮ የሚለን እሚመካ ቢኖር በማን ይመካ ነው። አዎ በራስህ ባለህ አትመካ። ባለህ አቋም አት በእውነት የቆምን የመሰልን በጣም ብዙ ሰዎች እየተንሸራተትን እየታየን ነው ያለን የመሰልን ሰዎች ዝቅ እያለን እየተመለከትን እንተው። ክርስቲያኖች እግዚአብሔር ላይ ነው ትምከታችን። እኛ እኮ የሚያሳስበን የአዶና ኢንተርቪው መስጠትና አለመስጠት አይደለም። እነኛ የአርሲ ኦርቶዶክሲያን ባለማዕተቦች በሃይማኖታቸው ምክንያት እያዩት ያሉት ፍርጃ ነው የሚያሳስበን። እናንተማ ክርስቲያን ናችሁ፣ እናንተማ ባለማዕተብ ናችሁ እየተባሉ ህፃን አዋቂ አዛውንት ሳይባሉ እየተጨፈጨፉ ሰማዕትነትን እየተቀበሉ ያሉ ኦርቶዶክሲያን ባለማዕተቦች ጉዳይ ነው የሚያሳስበን። በዚህ ጉዳይ ላይ አጀንዳችንን ለማስቀየር አትሯሯጡ ባካችሁን። ሾርት ሚሞሪ የሆንበት ጊዜ አብቅቶለታል። እኛ እያሳስበን ያለው የአዶና ኢንተርቪው መስጠትና አለመስጠት ነው። እዛ ግን አርሲ ኦርቶዶክሲያን ባለማዕተቦች እያዩት ያሉት መከራ ነው የሚያስጨንቃቸው። እነሱ ሰማዕታት ናቸው፣ ሰማያዊውን አክሊል ተቀዳጅተዋል። ይብላይ ለኛ በዘነበበት ሁሉ ለምንዘም አሁን ሁቢቶ ሐዋሳ ከተማ እንገኛለን። ለሐራጃ መድኃኔዓለም እኛ አለንለት። ዛሬ ከምሽቱ አንድ ሰዓት ጀምሮ በእኔ የቲክቶክ አካውንት ላይቭ እንገናኝ። ሐዋሳውያን ኦርቶዶክሳውያን የት አላችሁ? ኮሜንት ላይ አለን ለሐራጃ መድኃኔዓለም እያላችሁ ኮሜንቱን አትረቅልቁት። መልካም ጊዜ።

ማንቹ ቤትራ ሰላም ሰላም ሰላም ሰላም። ሙጆ ኦርቶዶክሳውያን እንዴት ናችሁልኝ? ሰላም ነው ወይ? እግዚአብሔር ይመስገን። ዛሬ ምሽት አንድ ሰዓት ላይ ታላቅ መርሃ ግብር በሐዋሳ ይደረጋል። ይህ መርሃ ግብር ደግሞ የአንጋሮ መድኃኔዓለም ቤተክርስቲያንን የማስገንባት ትልቅ ፕሮግራም ይዘን ተንቀሳቅሰናል። ለምን ኦርቶዶክሳውያን ሲዳማ ክልል ላይ ቤተክርስቲያን መገንባት ግዴታዋ ነው። ስለዚህ ሁላችሁ ማታ አንድ ሰዓት ላይ በእኔ ቤት እንዳትቀሩ ዛሬ ኦርቶዶክስ ሆናለሁ አቤል አቡና በእኔ ቪዲዮ ካልሰራ ለሚችል ዛሬ ዛሬ ኦርቶዶክስ ጌታ ዛሬ ኦርቶዶክስ ሆናለሁ አቤል አቡና በእኔ አሁን አሁን ዛሬ ካልሰራ በእኔ ላይ ጠዋት ተነስቶ ካልሰራ እኔ ዛሬ በቃ ጌታ፣ የውሸት እኔ የማመልከው ጌታ፣ እኔ የተንበረከኩለት ጌታ፣ እኔ በስሙ የተጠመኩ ጌታ ዛሬ ዋሽቶኛል። ዛሬ ዋሽቷል ጌታ፣ ዛሬ ዋሽቷል ጌታ ለምሴ። ከዚህ ነው እኮ ገና ክርስትና አልገባህም። ያጠመቀችም ሴትዮ እውነተኛ የክርስቶስ ኢየሱስ አገልጋይ አይደለችም። ስለዚህ መጽሐፍ ቅዱስ የሆነውን ክርስትና ላስተማረች የምምል የእኔ ቪዲዮ መስራትና አለመስራት እንዴት ቤተ እምነት ያስቀይራል? ሰው አይደለም ህይወት አገኝበታለሁ የዘላለም ህይወት በዚህ መንገድ ነው ማገኝበት የሚለውን እምነቱን ቀርቶ የሚደግፈውን ራሱ የእግር ኳስ ክለብ እኮ አይቀይርም። አይቀይርም፣ ቢሸነፍ ቢያሸንፍ አይቀይርም። አንተ ግን አቤል አቡና ቪዲዮ ካልሰራ እምነቴ ኦርቶዶክስ ይሆናል። ኦርቶዶክስ የምትሆነው ዶግማውን አይተህ ቀኖና አሁን አይተህ ያዋጣኛል የዘላለም የቱ ይሰጠኛል ብለህ እንጂ ከእኔ ቪዲዮ መስራትና አለመስራት ጋር አያይዘህ መሆን የለበትም። ሲቀጥል ደግሞ ምን አልክ? ያመንኩት በስሙ የተጠመቁበት ጌታ ዋሽቷል ማለት ነው። አቤል አቡና ቪዲዮ ካልሰራ ምን እያልከን ነው? ጌታ ነግሮኛል እያልከን ነው። አየ ከምትሰክሰው ካሰተኛይቱ ብርቱካን የተቀበልከው እምነት ጌታ ብሎኛል ወደ ማለት ቅጥፈትና ውሸት የሚያድግ እንጂ ሕያውነትና ሕይወት ያለበት አይደለም። ትናንትና ተሰብስበው ለአንተ ምሕረት እንደሚገባ ሲነግሩ የነበሩ ግብዝ የሆኑ ሰዎች ለሌላው ሰው ምሕረት የማያደርጉ እንደሆነ የአደባባይ ሚስጥር ነው። የሰውን እርቃን ፎቶ እንኳን እስከ መስቀል ድረስ ምሕረት የለሾች እንደሆነ ይታወቃሉ። አንተንም በተመሳሳይ ጥቅም ለመጠቀሚያነት ለማድረግ በእርግጥ እነሱ ብቻ አይደለም የሚጠቀሙበት። አንተም ትጠቀምባቸዋለን። ለመጠቃቀም ስትሉ ነው እንጂ መጽሐፍ ቅዱስን መሰረት አድርጋችሁ ወይም የምህረት ልብ አድርጋችሁ አይደለም። ውሸት የተነጋገራችሁት ሰው አጥፍቻለሁ ብሎ ሲናገር ወይም ንስሐ ሲገባ ስለ ጥፋቱ ብቻ ያወራል እንጂ ያጠፋኸው ጥፋት መጽሐፍ ቅዱስን መቃረን ነው ብሎ እውነት ላይ ተመስርቶ የተናገረውን ሰው ጠምዶ እየተሳደበ ላይቭ አይገባም። አንተ ግን ንስሐ አደለም የገባ ሰው ዘንድ ተቀባይነት የሚያሳጣህን ነገር ለማስተካከል ይቅርታ ከጠየቅክ በኋላ ከእንደገና ወደዛው ወደ ስድብ ጥፋትክ ነው ይገባከው። ስቲልስ እስካሁን ድረስ እየተሳደብክ ነው። የተሰበሰቡ ሰዎች እንደማይበጁ ልነግር ነው ዛሬ ይህንን ቪዲዮ ምሰራለን እነዛ በዙሪያ ያሉ በአንተ ለመጠቀም ሲሉ ሰዎችን እንድትሰድብላቸው እንድታዋርድላቸው ሲሉ በክርስትና ሰበብ ከበው ስለ ጌታ ምሕረት የነገሩት ሰዎች እነሱ ጠላት ለሚሉ ሰው ምሕረት የማያደርጉ ጨካኝ ልብ ያላቸው አረመኔ ሰዎች እንደሆኑ የቅርብ ጊዜ ትውስታችን ነው። የክርስቶስ ልብ ያለው ሰው እንደ ኢየሱስ ስህተትን ሲያይ ለጥፋት ሳይሆን ለማትረፍና ለመታደግ ትክክል ያልሆነን ስህተትን ስህተት ብሎ ይናገራል። እንደነሱ ለአንዱ ሌላ አውሬ ለሌላው ሌላ መልአክ ሆኖ የውሸት ትወናን አይተውንም። እና ዙሪያን ተመልከት፣ የከበቡክ ሰዎች እንደማይጠቅሙ ተረዳ። መጽሐፍ ቅዱስም ሆነ የእግዚአብሔር ቃል ድጋፍ እንደሌለ እወቅ። የትክክል የተለወጠ ማንነት ስላልያዝክ እውነተኛው ማንነትህ ተሳዳቢነትህ ጊዜ ሸፈነው እንጂ እንዳልሞተ የምታሳይበት ጊዜ ደርሷል። አሁን በወረፋ ሰዎችን ለመሳደብ ቃል ገብተካል። ስድብክን ቀድሞ የሚሰሙ ኦዲየንሶችን አሁንም ይሰማሉ በወንጌል ግን ስትነግድ ነገም ከነጎደም ዝም እንደማልልህ ቃል ገባልህ። ይህን ቪዲዮ የሰራሁት ይመች የዛሬ ቪዲዮ ይህን ይመስል ነበርና በቪዲዮ እንድትጠቀማችሁና አዳዲስ መረጃዎች እናገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ጠቃሚ ቪዲዮችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። አስታበስታየታችሁን ኮሜንትን አስቀምጡልኝ የሞቱትን ነፍስ ማርን ያሉትን ደግሞ በቤተ ክርስቲያን ጸንቶ እስከ መጨረሻ እንዲጋደሉ የእግዚአብሔር መልካም ፈቃዱ ይሁን እያልኳችሁ የሀድያ ሀገር ስብከት በትላንትና ዕለት እጅግ የሚደንቅ ነገር አድርጓሉ ማለት ነው። ስራ እስከሄጁም እንዲሁም ደግሞ ሌሎች ልኳንም ሄዶ እስከ ቦታው ሄዶ በመጠየቅ እንዲሁም ደግሞ የሚመናንም በማጽናናት እጅግ የሚገርም ስራ ሰርቶ መጥተዋሉ ማለት ነው። ሁላችን ደግሞ ኦርቶዶክሳዊያን አቅማችን የሚፈቅድ ሄደን ቦታውን ሄደን መጠየቅ አለብን እያልኳችሁ እንዲሁም ደግሞ ታሪክ ሊሰሩትን ወንድሞቻችንና የይቶቻችን ታሪክ ሊሰሩ ወደ አዋሳ አቅንተው አሉ ማለት ነው። በእነሱ ላይ ላይቭ በመግባት ሁላችንም የድርሻችን ኃላፊነት ማውጣት አለብን እያልኳችሁ በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።